እንደምን አላችሁ ወገኖች፣ የእግዚአብሔር ልጆች በያላችሁ፣ በሰላምታ ይድረሳችሁ። መብራት ነኝ። በቀን አምስት ላይ የማካፍላችሁ አርዕስት በመጠኑ ኑሩ የሚል ነው። ከመጀመራችን በፊት እንጸልይ። እግዚአብሔር አባታችን ሆይ የእንደገና አምላክ፣ ክብርና ምስጋና ይገባሃል። በምሕረትህ በቸርነትህ ስለምታኖረን ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ እንኳኩ ይከፈትላችኋል ባልክ መሰረት ወደፊት መጥተናል። የምንለምነውን ልንቀበል የምንፈልገውን ለማግኘት ስና እንኳኳ እንዲከፈትልን ነው። ና አሁን የተቀደሰ ቅዱስ ቃልን ስንቋደስ ቅዱስ መንፈስ በመካከላችን ይመላለስ። ቃልህን በልባችን ጽላት ጻፍልን። ኃጢአት እንዳይገዛን ጌታ ሆይ አንተ በማ አብርሃን ሁን። በአንድ ልጅ በጌታ በኢየሱስ ክርስቶስም፣ አሜን። መሪ ጥቅሳችን የሚገኘው በአንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ላይ ነው። በመጠኑ ኑሮ ንቁ። ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገስ አንበሳ ይዞራልና። ከዚህ ውስጥ የማተኩረው በመጠን ኑሩ በሚለው ስር ላይ አምስት አርስቶችን እጠቀማለሁ። ከዚያም ንቁ በሚለው ደግሞ የዛሬው መልእክቴን መደምደም ያደርገዋለሁ ማለት ነው። በክርስትና ህይወታችን ስንመለከት በጥንቃቄ፣ በማስተዋል፣ በእርጋታ ዙሪያችንን በማጤን መሆን አለበት የምንጓዘው። በቸልተኝነት ወይም በግዴለሽነት የምንቀጥል ከሆነ ውድቀቱ የከፋ ነው የሚሆነው። ቃሉ እንደሚለው በመንገድ ሁሉ እርሱን እወቅ እሱም ጎዳናህን ያቀናልሃል። ጎዳናችንን የሚያቀናልን በፍቃደኝነት ስንከተለው ነው። እግዚአብሔር የፍቅር አምላክ ነው እና አያስገድንም። ቃሉ እንደሚለው አስቀድሞ ወዶናል። እኛ ደግሞ እንድንወደው እንጂ ከእኛ ምንም ነገር ፍቅር የለም። በመጠኑ ኑሩ በሚለው ላይ አንደኛ ራሳችንን በመግዛት ነው። ያው የሰው ልጆች ብዙ ነገሮች፣ ፍላጎት፣ ምኞቶች አሉን። ያ ፍላጎታችንን ከእግዚአብሔር ዓላማ ውጪ የሚያደርገን ከሆነ ለራስ ወይም ለስጋ ፍላጎት ነው የምንገዛው። ለእግዚአብሔር ፍቃድ ከተገዛን ግን ቃሉ እንደሚለው እንግዲህ እንደ ጥበበኞች እንጂ እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ይላል። ስለዚህ ራሳችንን መግዛት የምንችለው እንደ ቃሉ መሰረት አንደኛው በጥበብ ምክንያቱም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው የሚላል። እግዚአብሔርን የምንፈራው ደግሞ ስናውቀው ነው። በጥንቃቄ ስንጠብቀው በማስተዋል እንመላልሳለን፣ ለሌሎቹም ምሳሌዎች እንሆናለን። እሱን ጌታ ኢየሱስን ከመሰለን ደቀ መዛሙርቶቼ ሁኑ ስላለን ማለት ነው። ሁለተኛው ነጥቤ በመጠን ኑሩ የምለን ጠላትን መቃወም ስንችል ነው። ጠላትን መቃወም የምንችለው ደግሞ በራሳችን ኃይል አይደለም፣ ለእግዚአብሔር ስንገዛ ነው። ምክንያቱም ጉልበታችን፣ ኃይላችን፣ ምንጫችን እሱ ብቻ ነው። ከአምላካችን ጋር ስንጠጋ፣ ስንጣበጥ ጠላት ከኛ ይሸሻል። ሶስተኛው ነጥቤ አለመናወጥ ነው። በመጠኑ ስንኖር መናወጥ የለብንም ምክንያቱም ቤታችንን የሰራ ነው በአለት ላይ ስለሆነ፣ መአበል ንፋስ ቢመጣ በልዕቃችን ጌታ ኢየሱስ አጥብቀን እንይዘዋለን ማለት ነው። በመዝሙር ስልሳ ሁለት ሁለት ላይ አምላኬ መድኃኒቴም ነውና እሱ መጠጊያ ነው እጅግም አልታወክም ይላል እና መታወክ እንደሌለብን ነው ቃሉ የሚነግረን በሱ የምንታመን ከሆነ በአምላካችን ጸንተን መቆም አለብን ይሄኛውም የሚቀጥለው ነጥቤ ላይ ነው መጽናት የሚለው መጽናት የምንችለው ቃሉ እንደሚለው በዮሐንስ አስራ አምስት ቁጥር አራትና አምስትን አነባዋለሁኝ በእኔ ኑሩ እኔም እናንተ በእናንተ ቅርንጫፍ፣ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይችል እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል እና ያው ዛፍ ስንመለከት ሁልጊዜ ቅርንጫፎች አሉት። ዋናው ግንዱ ከሌለ ቅርንጫፉ ብቻውን ሊኖር አይችልም። ምክንያቱም እሱ ግንዱ ላይ መጣበቅ አለበት። ከግንዱ ነው ሁሉን ነገር ምግቡን ያገኘው። ለእድገቱ የሚጠቅመውን ነገር ሁሉም የሚያገኘው ከግንዱ ጋር ሲጣበቅ ብቻ ነው። ያለበለዚያ ግን ይደርቃል። ከዛ ያው መጨረሻው ሞቱ ነው የሚሆነው ማለት ነው። በመጽናት የምናዳብረው ደግሞ ሌላ ትዕግስትን፣ ተስፋን፣ ሰላምን ነው። የእግዚአብሔር ቃል ምን ይላል? አእምሮን ሁሉ የሚያልፍ የእግዚአብሔርን ሰላም ልባችን እና ሀሳባችን በክርስቶስ ኢየሱስ ይጠበቃል ይላል። እና የእግዚአብሔር ሰላም በቃ ከአእምሮ በላይ የሚያልፍ ነው። ምንም እኛን ሊገባን በማይችለው መንገድ እሱ ግን ሰላምን ያበዛልናል፣ ጥበቃን ያበዛልናል እና የእግዚአብሔር ስም የተመሰገነ ይሁን። አምስተኛው ነጥቤ ደግሞ በመጠኑ መኖር የምንችለው መሰረታችን ጌታ ሲሆን ብቻ ነው። እርሱም የእምነታችን ጅማሬና ፈጻሜ ራስ የሆነው እርሱ ስለሆነ ከእሱ ውጭ ምንም ይላለረ ያለን ምንም ልታደርጉ አትችሉም ይለናል። ምንም ማድረግ አንችልም። ራሱ ቁጥር አምስት ላይ ማለትና አሁን ባነበብነው በዮሐንስ ላይ አትችሉ እኔ በእኔ የሚኖር በእኔም በእርሱ እርሱም ብዙ ፍሬ ያፈራልና ይላልና፣ ከፍሬዎቹ አንደኛው በእሱ ላይ ከተመሰረትን ጠላታችንን እንወዳለን። እንደ ትእዛዙ መሰረት ጠላታችሁን ውደዱ እንዳለን መሰረት በእሱ ላይ ከተመሰረትን ክፋትን ፋንታ መልካምን ማድረግን እንችላለን። ይሄ ከኛ የሚሆን አይደለም። በሱ ላይ ከተመሰረተን ይቅርታን እንሰጣለን፣ ይቅርታንም እንቀበላለን። ምክንያቱም እንደገና ይሄ ይቅርታን መስጠትን መቀበልም ከኛ አይደለም። እሱ ነው የሚሰጠን። ምክንያቱም እኛ ያንን ችሎታ የለንም። ይቅር ስለተባልን ደግሞ ይቅር ተባባሉ ብሏል እና ያንን እንደ ትዕዛዝ ነው። ከመጽሐፍ ቅዱስ ምሳሌ አድርጌ የወሰድኩት ለዛሬው ትምህርታችን ራሱን ያልገዛ በመጠኑ ያላኖረ አካንን እንመለከታለን። የሚገኘውም በኢያሱ ምዕራፍ ሰባት ላይ ነው። የእግዚአብሔር ልጆች በሄዱበት ሁሉ ሞገስ እየሆናቸው ድልን እየሰጣቸው ውጊያ ቢኖራቸው እየተዋጉ ባህሩን ከፍሎ እያሻገራቸው ጠላት እንዲፈራቸው እያደረገ ያንን ከባድ ጊዜ አብሯቸው ይጓዝ ነበር። መተዳደሪያ ደንብ ተሰጥቷቸዋል። አባት ለልጆቹ ያው ወላጆች የምንሰጠው ለኑሯቸው ለጉዚያቸው የሚያስፈልጋቸው እንዲሰናከሉበት ሳይሆን መርህ እንዲሆናቸው በጠላት ወጥመድ እንዳይወድቁ ነው። ኃጢአት ባለበት ምድር መውደቅ አይቀርም እና ከዛ እንዲጠበቁ ነው ይህንን ህግ የሰጣቸው። እንግዲህ ምን ይላል? በሮሜ ሰባት ሰባት ላይ እንግዲህ ምን እንላለን? ህግ ኃጢአት ነውን? አይደለም። ነገር ግን በህግ ባይሆን ኃጢአትን ባላወቅን ነበር። ህጉ አትመኝ ባላለን ምኞትን ባላወቅን ነበር ይላል ህግ ስላለ ነው ኃጢአት መኖሩን አለመኖሩን አታድርጉ አርጉ የሚለውን ያወቅ ነው እና ያንን መርሁን አልተከተለም ማለት ነው። አካን በዛ ሰዓት የእግዚአብሔር እንደ ቃሉ መሰረት ህግ ስንጠብቅ የኃጢአት ውድቀት ምን እንደሆነ እንድናውቅ መጨረሻውን ሞት ነው። በቃ ካልጠበቀን ህጉን መጨረሻው ያው የኃጢአት ደሞዝ ሞት ነው ይላል ቃሉ። አካን ግን የተሰጣቸውን መተዳደሪያ ደንብ ቸል ብሎ በአይን አእምሮ ተሸንፎ ምን ይላል ኢያሱ ሰባት አንድ ላይ እርም በሆነው ነገር በደሉ ይላል እና አንድ ሰው ባጠፈው ሁሉም እንደበደለ ፍላጎቱን መቃወም አልቻለም በዛ ሰዓት በዚህም ምክንያት በጠላት ተሸነፉ። ጠላት የሚፈራቸው የሚሸሻቸው አሁን ግን እነሱ ሆኑ የሚሸሹት። ተናወጡ፣ የህዝቡም ልብ ቀለጠ እንደ ውሃም ሆነ ይላል ኢያሱ ሰባት ሶስት ላይ። ኢያሱም ይህን ሲያይ ወደ አምላክ ወደ አባቱ መፍትሔ ወዳለው ሁሉን ቻይ ወደሆነው ጮኸ ይላል። ሌሎቹም አብሮት የነበሩ ተደፍተው በራሳቸው ለትቢያ ነሰነሱ። እግዚአብሔር አይኑ እንዲመለከታቸው ጆሮቹም ወደ እነሱ እንዲመለከቱ ታሪክ እንደምናውቀው እያሱ እንደማናቸው የሰው ልጆች አለቀሰ፣ አጉረመረመ ቁጥር ስድስት እስከ ዘጠኝ ስንመለከት። ነገር ግን በቁጥር አስር ላይ እግዚአብሔር ምን ይለዋል? እግዚአብሔርም እያሱን አለው ለምን በግንባር ተደፍተሃል ቁም አለው ቁም ሲለው እዚህ ላይ እመነኝ የገባሁልን ቃል አስብ እያለው ነው ምክንያቱም ቃል ገብቶለታል እግዚአብሔር በኢያሱ መጀመሪያ ላይ በዘጸአት አስራ አራት አስራ አራት ላይ ደግሞ ሙሴም የእስራኤል ልጆችን ሲያጽናና እንመለከታለን እግዚአብሔር ያህዌ ስለ እናንተ ይዋጋልና እናንተ ያለባችሁ መታከስ ብቻ ነው ይላል። እግዚአብሔርም እያሱን ታገሰኝ እያለው ነው። እግዚአብሔር ከእርሱ ለእርሱ ገለጸለት። ጠላት የገባበትን ቀዳዳ እያሱ እንዲመለከተው አሳየው። በቃ ኬት ይሄ ውድቀት የመጣው በምን መንገድ እንደሆነ እግዚአብሔር ሁልጊዜ ያው ለልጆቹ ይገልጻል። ታማኝ አምላክ ስለሆነ በአሞጽ ሶስት ሰባት ላይ ምን ይላል? በእምነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል እና በእምነት ነው ለባሪያዎቹ ሳይቀልጽ ምንም ነገር አያደርግም። ከቁጥር አስራ ስምንት እስከ አንድ ላይ ታሪኩን ሙሉ ታሪኩን አላነባውም፣ ግን ቁጥር ሀያ አንድን አነባዋለኝ አካን ያው ተጠየቀ ምን እንደሆነ ያው እንደ እግዚአብሔር በነገረው መሰረት እንዴት እዛ መድረስ እንዳለበት እግዚአብሔር አመላከተ። በዛ ያው አካን ላይ አረፈ። በቁጥር አንድ ላይ ምንና በዘረፈ በዘረፋ መካከል አንድ የአማረ የሰና ካባ፣ ሁለት መቶ ስቅል ብር ሚዛኑም አምሳ ስቅል የሆነ ወርቁ ወርቅ አይቼም ተመኘኋቸው፣ ወሰድኳቸውም፣ እነሆ በድንኳኔ ውስጥ በመሬት ተሸሽገዋል፣ ብሩም ከሁሉ በታች ነው አለ ይላል። አካን በዛ ሰዓት ተናዘዘ ያለበትን። ባለፈው ቀናት እንደተመለከት ነው የእኛ አክሽን ለእኛ ብቻ ሳይሆን ዋጋ የሚያስከፍለው ለሌሎችም እንተርፋለን። ቁጥር 24 እና 25 ስንመለከት ምን ይላል? እያሱና እስራኤል ሁሉ የዛሬን ልጅ የዛራን ልጅ አካንን፣ ብሩንም፣ ካባውንም፣ ወርቁንም፣ ወንዶችና ሴቶች ልጆቹንም፣ በሬዎቹንም፣ አህያዎቹንም፣ በጎቹንም፣ ድንኳኑንም፣ ያለውን ሁሉ ወስደው ወደ ኮሬ ሸለቆ አመጡ። እያሱም ለምን አስጨነከን? እግዚአብሔር ዛሬ ያስጨንቃል አለው። እስራኤልም ሁሉ በድንጋይ ወገሩት። በእሳትም አቃጠሏቸው፣ በድንጋይም ወገሯቸው። በጣም ነው የሚያሳዝነው። በአንድ ሰው ጥፋት እሱም፣ ቤተሰቡም፣ ልጆቹም፣ እንስሳው ሁሉ ስለዚህ የቃሉ እንደሚለው ስለዚህ ንቁ ይለናል። ዘመኑን ዋጁ፣ ቸል አትበሉ። በኤፌሶን ምዕራፍ አምስት አስራ ሰባት ላይ ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትኑ ይለናል። የጠላት መግቢያ በሮች፣ መስኮቶች፣ ቀዳዳዎቹን ሁሉ መዝጋትና መድፈን አለብን። በደሙ መታተም አለበት። ምክንያቱም እንደ ቃሉ መሰረት ጠላት ይላል አይደል ሊሰርቅ ሊገድል ሊያጠፋ ነው። ለጊዜው ይመስለናል ሚጠቅመን ሲያታልለን ግን በዛ መታለል የለብንም። እግዚአብሔር ደግሞ የመንፈስ ዓይኗችንን ይክፈትልን። ምሳሌ ሌላ ለምሳሌ ለአይጥ ወጥመድ ስናዘጋጅ የምናደርገው ወጥመቱን ከገዛም በኋላ አይጥ የሚወደው ምግብ በላዩ ላይ እናደርጋለን። የሚገቡበትን ቀዳዳ አለ ብለን የምንገምተው ቦታ ወጥመድ እናስቀምጣለን፣ እንጠባበቃለን። አይደለም በአንድ ጊዜም ወጥመድ ውስጥ ሊገቡልን ላይችሉ ይችላሉ። በተለያዩ ነገሮችን እንጠቀማለን እስከምንይዛቸው ድረስ። ጠላትም እኛን እንደዚሁ ነው የሚያደርገው። በቸልተኝነት በግድየለሽነት ስንጓዝ ለዚህ ስንጓዝ ወጥመዱን አዘጋጅቶ ነው የሚጠብቀና፣ በማስተዋል እንድንጓዝ እግዚአብሔር ይርዳን። እንደ ቃሉ መሰረት ስለዚህ በመጠን ኑሩ፣ ንቁ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላልና ያንን እንድናስተውል የእግዚአብሔር መንፈስ ይርዳን። እንጸልይ አባቶ ስለ ቅዱስ ቃልህ እጅግ አድርገን እናመሰግናለን። የሰራዊ ጌታ ሆይ ይሄ ቃልን ሰምተን ሰሚዎች ብቻ ሳይሆን በቃል መኖርን አስተምረን በማስተዋል እንድንጓዝ አንተ እርዳን። ጌታ ሆይ በመጠኑ እንድንኖር ነቅተን እንድንጓዝ የጠላትን ዓላማና ሀሳብ ጌታ ሆይ ማክሸፍ የምንችለው ከአንተ ጋር ስንጣበቅ ነውና አጣብቀን በደምህ ጌታ ሆይ እያንዳንዶቻችንን፣ አንተ ቤታችንን፣ ማንነታችንን ተመልከት። እኛ ጌታ ሆይ ደካሞችን፣ አንተ ግን ጠንካራና ብርቱ ነህና አበርታን። እናመሰግናለን፣ በምትወደው በአንድ ልጅ በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ሰላም ከእናንተ ጋር ይሁን። ተባረኩ።